ገብረ መጋቢት አምስት እረፍቱ ለአቡነ ገብረ መንፈስ ቅዱስ። አባታችን አቡነ ገብረ መንፈስ ቅዱስ ሀገራቸው ንሂሳ ግብፅ ነው። አባታቸው ስሞን እናታቸው አቅሌሲያ ይባላሉ። ልጅ አጥተው ሰላሳ ዘመን ሲያዝኑ ኖረዋል። አንድ ቀን አቅሌስያ ቤተ እግዚአብሔር ገብታ ከስዕለ ስላሴ ስር ወድቃ ስትማፀን ንስኤ ወልደ ዘይት ሊአል ቀርኑ እምኑሃ ሰማይ ክብሩ ከሰማይ ከፍታ የሚበልጥ ልጅ እንጂ ተቀበይ የሚል ድምፅ ሰማች። በዚህም መሰረት አባታችን መጋቢት 29 ቀን ተፀንሰው ታኅሳስ 29 ቀን ተወለዱ። ዓይን በገለጹ ጊዜ ከሚታይ ነገር ላይ እንዲያርፍ እርሳቸውን በተወለዱ ጊዜ አፈፍ ብለው ተነስተው ስብሃት ለአብ ስብሃት ለወልድ ስብሃት ለመንፈስ ቅዱስ ዛውጻይ ከኒ እምጽልመት ውስተ ብርሃን ብለው በማመስገናቸውና ኋላም ምድራዊ መብል መጠጡ ሳይመገቡ ሳይጠጡ ለምስጋና ተግቶ በመኖራቸው መላእክትን ይመስላሉ። ሶስት ዓመት ሲሆናቸው ቅዱስ ገብርኤል ከመቤታችንና በገነት ካሉ ቅዱሳን ዘንድ አስባርኮ ገዳማውያን ካሉበት ምኔት ወስዶ ከበሩ አኖራቸው። አበምኔቱ አባ ዘመደ ብርሃን ምልክት ተነግሮት ቢሄድ ፍሱሐ ገጽ ሆነው አግኝቷቸዋል። አሳድጎ አስተምሮ ከማርገ ምንኩስና ድርሷቸዋል። ከዚህ በኋላ ሀብተ ፈውስ ተሰጥቷቸዋል። በአንድ ቀን እልፍ ውራን ሃንካሳን ፈውሰዋል። ኋላ ግን ኤጲስቆጶሳቱ፣ ካህናቱ ዝናቸውን ሰምተው እየመጡ ግብር የሚያስፈቷቸው ቢሆን ቅዱስ ገብርኤል በክንፉ ነጥቆ ከጌታ ፊት አቀረባቸው። በገል በትሩፋት ከሞተ ነፍስ ከርደተ ገሃነም የሚድኑ ብዙ ነፍሳት አሉና ከሰው ተለይተ ወደ ጫካ ግባ ኑሮህም ከስልሳ አናብስትና ከስልሳ አናምርት ጋር ይሆን አላቸው። ጌታዬ፣ ምን ተመግበው ይኖራሉ? አሉት። ዘኬድ ከጸበለ እገሪከ ይልህሱ ወበውእቱ ይጸግቡ የረገጥከውን ትቢያ ልሰው ያው ምግብ ሆኗቸው ይኖራሉ ብሏቸው ውሳጤ የገዳም ገብተው ከአናብስትና ከአናምርት ጋር ይኖሩ ጀመር። ዳንኤል ከአናብስት ጉድጓድ በተጣለ ጊዜ አናብስቱ እንደ ድመት ከእግሩ በታች ሆነው እንደተገኙ የረገጡትን ትቢያ ይልሱ ይታዘዟቸውም ነበር። በዚህ መልኩ 30 ዓመት ከቆዩ በኋላ ጌታ በአንድነት በሦስትነት ተገልጾ ምን ላደርግልህ ትሻለህ አላቸው። መጀመሪያ ላሉበት መጸለይ ይገባልና የምድረገ ቦታን ሰዎች ማርልኝ አሉት። ሦስት ሺህ ሀጣን ከሲወል አውጥቶ ገነት አስገብቶላቸዋል። ከዚህ በኋላ ሁር ምድረ ኢትዮጵያ ወበህየን ሀለውከ ነፍሳት ዘታወጾሙ ወደ ኢትዮጵያ ሂድ የምታወጣቸው ነፍሳት አሉና አላቸው ቅዱስ ገብርኤል በስረገላ ነፋስ ጭኖ ምድረ ከብድ አድርሷቸዋል። ዳግመኛም ወደ ዝቋላ ወስዷቸው ከዚያ ሁነው በንጽሐ ልቡና የኢትዮጵያን ህዝብ ኃጢአት አይተው ከባህሩ በራሳቸው ቆመው ይጸልዩ ጀመር አርባ ቀን ሲሆናቸው መልአኩ መጥቶ ዘገብረ ተዝካረከ ወዘጸዋ ጸዋ ስመከ ምሕረ ለከ ብሏል አላቸው መላ ኢትዮጵያን ካልማር ክልኝ አልወጣም ብለው መቶ ዓመት ሲጸልዩ ኑረዋል። ከመቶ ዓመት በኋላ ጌታ ተንስ ወፃ ማሐርኩ ለከ ኩሎ ኢትዮጵያ ኢትዮጵያን በሙሉ ምሬላህ አለሁና ውጣ ብሏቸው ወጥተዋል። ከዚህ በኋላ ምረከብድ ወርደው ከምድር በላይ ከሰማይ በታች ሆነው ሰባት ዓመት እንደ ትኩላ አምድ ሆነው አይናቸውን ሳይከድኑ ሰባት ዓመት ቆመው ጸልየዋል። ሰይጣን ለምቀኝነት አያርፍምና ቁራ መስሎ መቱ አይናቸውን አንቁርዋ አሳወራቸው። ሁለት ሱባኤ ሲፈጽሙ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው እፍ ብለው አድነዋቸዋል። ከዚያ ተነስተው ወደ ዝቋላ ሲሄዱ ሥላሴን በአምሳለ አረጋውያን ከጥላ ስር አርፈው አገኟቸው። በእግዚአብሔር ዙፋን ተማጽነናል፣ አዝለህ አንዳንድ ምዕራፍ ሸኘን አሏቸው። አዝለው ከሸኟቸው በኋላ በአንድነት በሦስትነት ሆኖ ታያቸው። ደንግጠው ወደቁ። አንስቶ ዝቋላ ወርደ ጠላቶችን ተበቀላቸው አላቸው። በዘመነ መብረቅ ደርሰው ሰባቱን ሊቃነ መላእክት አጋዥ አድርገው እልፍ አእላፍ አጋንንትን በመብረቅ አጭደዋል። አባ ሳሙኤል ዘዋልድባ፣ አባ አንበሴ ዘሐዘሎና አባብን ያም ዘግብጽ ዜናቸውን ሰምተው አናብስቶቻቸውን አስከትለው ሊጠይቋቸው መጡ። በሰባተኛው ቀን ተገለጹላቸው። አናብስቶቻቸው በእርሳቸው አናብስት ተውጠው አዝኖ ነበርና አናብስቶቻቸውን ጌታ ያዘዘላቸውን የእግሬን ትቢያ እንጂ ሥጋና ደም ነውን ትፉ ብሎ ብለው ካስተፏቸው በኋላ ቢባርኳቸው ተነስተዋል። እነርሱም ረእነ መንክረ ኦ አባ እያሉ ተመልሰዋል። ከዚህ በኋላ ወደ ምዕራብ ሀገር ወሰዳቸው። የአረብ ንጉሥ በጣወታቱ ያደሩ አጋነንት ፈርተው ሲሸሹ ጣወታቱ ሲሰባበሩ አይቶ ሰውነታቸው የሐር ፈትል በመሰለ ጸጉር የተሸፈነ ነበርና አንተ ጸጉር ልብሱ ምንድር ነው ሰውነን አላችሁ። አዎን ሰማይና ምድርን በፈጠረ በኢየሱስ ክርስቶስ የማምን ሰውነኛ አሉት። አይሁድ ሰቅለው በገደሉ ሰው ታምናለህን? አላቸው አፍርበት መስሎሃልን? አንተን ብታምንበት የዘላለም ሕይወት ባገኘበት ነበር አሉት። እሳት አንድዱና አቃጥሎት አለ። አነደዱ፣ ማንም ግድ ሳይላቸው በፈቃዳቸው ከእሳቱ ገብተው ወጡ። ከሰራዊቱ ብዙዎች አመን አሉ። በሰይፍ አስፈጃቸው። እርሳቸውንም እንዲመታቸው ሲቃጣ መብረቅ ወርዶ ከነ ተከታዮቹ ፈጅቷቸዋል። ወዲያውም መላይክ ተጽልመት ነፍሶቻቸውን እጅ ሲያደርጉ አይተው ይህ ሁሉ በእኔም ምክንያት አይደለምን? ብለው ከታላቁ ገደል ገደል እግራቸውን በገመድ አስረው ቁልቁል ተሰቀሉ። ሰይጣን ገመዱን በጠሰው። ቅዱስ ሚካኤል ተቀበላቸው። ተወኝ በራሴ ሊቁም አሉት። በራሳቸው ቆመው በጥርሳቸው ደንጊያ ነቅሰው ሰላሳ ዘመን አልቅሰዋል። ጌታ ምሬልሃለሁ ብሏቸው ደንጊያውን ሲጥሉት አራት ጥርሶቻቸው በደንጊያው ላይ ተተክለው ቀርተዋል። በሌላ ጊዜ ሲመለሱ ጥርሶቻቸው በተተከሉበት ደንጊያ ማዛው ደስ የሚያሰኝ የሽቱ እንጨት ቅርታ ማዛው ደስ የሚያሰኝ የሽቱ እንጨት ደማቸው ከነጠበበትም ወይን በቅሎበት አግኝተዋል። እንዲህ ለሰሚ እጹብ በሆነ ግብር 262 ዓመት በኢትዮጵያ ኖረው በ562 ዓመታቸው በተስፋቸው ያመነውን በኪዳናቸው የተማጸነውን ጌታ ከመከራ ስጋ ከመከራ ነፍስ ሊምርላቸው ተስፋቸውን ተቀብለው በዚህ ዕለት በዕለተ እሑድ አርፈዋል። መላይት በአክናፈ እሳት ኢየሩሳሌም ወስደው በየማነ ምስዋ ቀብረዋቸዋል። ግጥም። ይሄ ግጥም እንግዲህ ስለ ጻድቁ አባታችን ስለ አቡነ ገብረ ሕይወት ስለ አቡነ ገብረ መንፈስ ቅዱስ የህይወት ታሪክ የሚቃኝ ነው ማለት ነው። ገብረ መንፈስ ቅዱስ የአምላክ አገልጋይ ለኢትዮጵያ ብርሃነ ፀሐይ፣ ገብረ መንፈስ ቅዱስ የአምላክ አገልጋይ ለኢትዮጵያ ብርሃነ ፀሐይ። አናብስት አናምርት ሲታዘዙ ኖሩ፣ የእግርህን ትቢያ ልሰው እያደሩ። ፈጣሪን በስምህ ስለተማጸኑ፣ ሃጣን ከሲኦል ከጋነም ዳኑ። እንደ ሰማይ መላክ ቢሆንም ኑሮህ፣ ያዳም ልጅ ነህና አንተ ሞትን ሞትህ እንደ ሰማይ መልአክ ቢሆንም ኑሮህ ያዳምዥነና አንተም ሞትን ሞትህ። ምስጋና ቀለብህ ልብስህ የአምላክ ጸጋ፣ አንተን ለማወደስ ነፍስ የሁሌም ትትጋ። የጻድቅ ሰው ጸሎት በነፍስም በስጋ ታሰጣለችና ሰማያዊ ዋጋ። ሮሜ ምዕራፍ 12 ቁጥር 12። ሮሜ 15:30። ያዕቆብ 5:16። ወደ ኢትዮጵያ የመጡት በቅዱስ ላሊበላ ዘመነ መንግስት መሆኑ ስለሚታወቅ የነበሩት ከ9 እስከ 14ኛው ምዕት ዓመት ድረ ልደተ ክርስቶስ መሆኑ ነው። ውድ የቤንተ ማርያም ሚዲያ ተከታታዮች እንግዲህ ይሄ መንፈሳዊ ትምህርት የምናስተላለፍበት ቻናላችን ቤንተ ማርያም ወይ ደግሞ ቀንዲል እየተባለ ይጠራል። እንግዲህ ወጣቱ ያለ ቀልድ አቀልድ ላይ ነውር ላይ ስድብ ላይ ሌላ ላይ ብልግና ላይኔ ያለ ማለት ነው። ግን እንደነዚህ ያሉ ቁም ነገር ሚዲያዎቹን ብዙ ሰው አያይም እና ከማይጠቅሙን ሚዲያዎች ርቀን እንደነዚህ ቁም ነገር የምናስተላልፍባቸውን ሚዲያዎችን መጠቀም አለብን። በዚህ በይን ተማርያም በተሰኘው ሚዲያ የቅድስት ቤተ ክርስቲያን አገልጋይ እንደመሆኔ አንጻር ማህሌት ይተላለፋል። የቀጥታ ስርጭትም ተጭኖም እንደዚሁ የግዕዝ ወረብ የግዕዝ ማህሌት፣ የደብራችን የሰንበት ትምህርት ቤት መዘምራን መዝሙር ሲዘምሩ፣ እለተ ሰንበት ስብከተ ወንጌል ሲሰጥ፣ የንስሐ መዝሙርም ሌሎችም ቅኔም በሉት ዜማ በሉት የቅዳሴ ትምህርትም የሚተላለፍበት ስለሆነ ለጓደኞቻችን እንድትጋብዙ በጻድቁ በአቡነ ገብረ መንፈስ ቅዱስም ጥሪያችንን እያስተላለፍን በዚህ እንጨርሳለን። የእግዚአብሔር አብ በረከት የእግዚአብሔር ወልድ ቸርነት የእግዚአብሔር መንፈስ ቅዱስ አንድነት የእናታችን የቅድስት ድንግል ማርያምና ና የጻድቁ የአቡነ ገብረ መንፈስ ቅዱስ ረድኤት በረከት ከሁላችን ያሳትፈን። ወስብሐት ለእግዚአብሔር። ሀገራችንን ሰላም ያድርግልን። አሜን።